የነገ ባለቤት ማን ነው? እግዚአብሔር ነው። ነገ በማንም እጅ ላይ የለም። መምራት የሚችል ነገን ያየ ብቻ ነው። ነገን የሚያውቅ መምራት የሚችል የነገ ባለቤት ብቻ ነው እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 41 እስከ ምዕራፍ 48 እግዚአብሔር አንድ ሙግት ለእስራኤል አንስቶ፣ ምን የሚል ሙግት ነው? እስኪ አማልክቶችን ጥሩ ስለ ነገ ይናገሩ። እኔ ግን አለ እግዚአብሔር፣ ገና ከመጀመሪያው ምንም በሌለበት ነገርን ተናገርኩ፣ እርሱም ተፈጸመ። ቀጠለ ደግሞ እንደዚህ አለ፣ ደግሜ የሚመጣውን ምን እላለሁ እናገራለሁ። ስለ እግዚአብሔር አዋቂነት ስንናወራ እግዚአብሔር የምድሩን፣ የሰውን፣ የዩኒቨርሱን ነገር ያውቃል ብቻ አይደለም። የምድሩን ነገር ጥቂት በጥቂትም ሰው ያውቅ ይሆናል። የሰውን ሁኔታ ጥቂት በጥቂት ሰዎች ሊያውቁ ይችላል። ሰዎችም አማልክቶችም ጠቢባንም የማያውቁት እውቀት እግዚአብሔር ጋር ያለው ስለ ነገ ነው። ነገን አያውቁ እግዚአብሔር ሁሉን ያውቃል ስንል ስለ ኢኮኖሚ፣ ስለ እኛ ማንነት፣ ስለ ዩኒቨርስ ብቻ ይህን ፍጥረታዊ ዓለም ላይ ያለ እውቀት አይደለም። የሰው ልጆች እውቀት ሊሚት የተደረገው በምንድን ነው ቢባል ሰዎች ስለተፈጠረ ነገር ነው እያወቁ ያሉት። ስለ ፀሐይ ቢያውቁ አዲስ ፀሐይ አልሰሩም፣ ስለ ተፈጠረ ፀሐይ ነው የሚያውቁት። ስለ ጨረቃ ለማወቅ ቢተጉ፣ ስለ ተፈጠረ ጨረቃ ነው እያወቁ ያሉት። ስለ ሰው ቢያውቁ፣ ስለ ተፈጠረ ሰው ነው የሚያውቁ። ግንም መናፍስትም ጠቢባንም የሰው ልጆችም ያልደረሱበት በእግዚአብሔር ዘንድ ያለ እውቀት ምንድን ነው ከተባለ እሱ ብቻ ነገን ያውቃል። እዛ ነው ትናንት ማስረጃ ስሰጥ ሰዓቲቷን ከአባት በቀር የሚያውቅ የለም። ሰው ሊያውቅ አይችልም። አግል ሐዋርያ ተብለን ልናውቅ የምንችለው ነገር ነቢያቶች ቢያውቁ ጥቂት ነው የሚያውቁት። ጨለማውን ተውት፣ ጨለማው አያውቅም። ምንድን ነው የሚመጣው ቢባል የሚመጣውን አልፋ ኦሜጋ የሆነው የነገ ባለቤት የሆነው እግዚአብሔር እርሱ ብቻ ነው የሚያውቀው። ለዚህ ነው የሚመጣው ዘመን ለሰይጣንም ለጠቢባንም ለሰው ልጆችም ጥያው ጥያቄ ነው፣ ፍርሃት ነው። ኢየሱስ ማቴዎስ ወንጌል ምዕራፍ ሰባት ላይ አትጨነቁ ብሎ ሲያስተምር ምን አለ? ስለ ምግብ አትጨነቁ፣ ስለ ልብስ አትጨነቁ። ቀጥሎ ነገ ምን እንሆናለን ብላችሁ ምን አትበሉ አትጨነቁ ተውታለን ተውት። ሰዎች የሚያስጨንቃቸው ከባድ ነገር ምን እንደሆነ ታውቃላችሁ? መብላት፣ መልበስ። ነገ ነው ነገ ያስጨንቃል? አለን ወይ ነገ ይህንን በድ በእምነት እናውጃለን። አዎ ደፍሮ ሙሉ ለሙሉ መመለስ ግን የሚችል ፍጥረት ከዚህ ስትወጡ ምን ይፈጠራል ማወቅ የሚችል የለም። ብናውቅ እናርፍ ነበር ከነዚህ ደቂቃ ከነዚህ ሰከንዶች በኋላ ምን ይፈጠራል አለን? ምድር ላይ ወይ ሰማይ ነው? ምን እያሉ መሰላችሁ ህይወት እንዲሆነው ነው የሚቀጥል የሚኖሩ ነው የሚመስላችሁ። ለአንዳንዶች ደግሞ ለሚያስቡ ሰዎች ደግሞ ነገ ምንድነው ሲባል፣ ነገ ፍርሃት ነው። አትጨነቁ ስለ ነገ የተባለበት ምክንያት ነገ የሚመጣው ዘመን የሚመጣው ጊዜ የሚመጣው የህይወታችሁ መልክ ያስጨንቃል። ካልታወቀ ያስፈራል። እንደዛ ነው። ኢሳይያስ ምዕራፍ 41 ከቁጥር 21 ጀምሮ 42 ላይ 43 ላይ 45 ላይ 46 አንብቡትናት 48 ላይ እግዚአብሔር አንድ ነገር ነው እስራኤልን ሰብስቦ የሚለው የነገ እውቀት እኔ ጋር ነው ያለው። ሂዱና ወደ አማልክት መሃል ሂዳችሁ አምጧ ማልክቶችን፣ ከማልክት መካከል ዛሬ መጥተው ይንገሩናል። እግዚአብሔር ነገ እንዲህ ይሆናል ይበሉን እስኪ እንስማቸዋል ግን በማለክት መሃል ያሉ መጥተው ነገ እንዲህ ይሆናል ማለት በድፍረት ምን አይሉም አይችሉም ለምን ነገ በእነሱ ቁጥጥር ስር አይደለም ነገ በሰማይ እጅ ላይ ነው ያለ የነገ ባለቤት እግዚአብሔር ነው ነገን የሚያውቅ ብቸኛ መለኮት ነው ለዛ ነው በወንጌል ጌታ እንድን ሰው ህይወት ምሳሌ አድርጎ ሲናገር እንደዚህ አለ አንድ ገበሬ ዘርቶ አጭዶ እህሉን በጎተራ አስገብቶ፣ ልክ እንደኛ ዘመን ሰው ሶፋ ላይ ቁጭ ብለን ሪሞት ምናምን እንደምንይዘው ሶፋ ላይ ቁጭ እኔ ሰውየውን ስስለው እንደሱ ነው የሚመስለኝ። ሶፋ ላይ ቁጭ ብሎ እግሩን ቴብል ላይ ዘርግቶ ነፍሴ ሆይ ለብዙ ዓመት የሚያስፈልግሽን ነገር ምን ብያለሁ አከማችቼልሻለሁ፣ ቢ ጠጪ ምን ይበልሻል፣ ደስ ይበልሽ። ጌታ ሲናገር ሰነፍ ሰው ነው አለ። ጎተራው ውስጥ እኮ አስቀምጧል። አንዳንድ ሰው ታቀል ሩጦ ሩጦ ንግድ ባንክ፣ ሩጦ ሩጦ ንግድ ባንክ ወርወር ወርወር፣ ምንድን ነው የሚመጣው አይታወቅም። እበለዋለሁ ይላል። አንድ ቀን በታክሲ ውስጥ እየሄደ ፍሬን በደንብ ሲይዝ ፊትለፊት ወንበር ጋር ተጋጅቶ ሞተት ይባላል። ልክ እንደዚህ ሰነፍ ሰው ለብዙ ዘመን አስቀምጨልሻለሁ ምንድን ነው የመሰለው ነገ በሱ እጅ ያለ ነው የመሰለው ነገም እየበላ የሚኖር ነው የመሰለው አንተ ሰነፍሰው አለው ዛሬ ማታ ነፍስህን ከአንተ የሚወስዱ መላእክቶች ምን ይላሉ ይመጣሉ ለከሰውየው እስከ ማታ ነው ያለው እቅዱ ግን ለብዙ ዘመን የሚል ነው ነገ በማን እጅ ነው ያለው በእግዚአብሔር እጅ ነው ያለው ለዛ ነው ከማልክት መሃል የሚያውቅ የለም። ዳንኤል ምን አለ? ንጉሱ ፊት ህልም እንዲፈታ የሚመጣውን ዘመን ህልም እንዲፈታ ሲጠራ እንደዚህ አለ፣ ሚስጥርን የሚገልጥ በሰማይ ውስጥ አለ። he the only God ለምን ንጉሱ ጠቢባን አመጣ? አስማተኞች አመጣ? አዋቂዎች አመጣ? መናፍስትን የሚያንቀሳቅሱ አመጣና ህልሜን ከነፈች ምን በሉ ውለዱ አይቻለሁ የሆነ ነገር የአማልክት መንፈስ ያደረበት ዳንኤል ግን እንዲህ አለ፣ ሚስጥርን የሚገልጥ የታላለ በሰማይ ውስጥ አለ። እንደ ሄቨን አለ። እሱ ያውቃል። አሜን። እሱ ያውቃል። ህዝቄል ሰላሳ ሰባት ላይ እንደዚህ ይላል። ህዝቄል አጥንቶች በሞሉበት ምድር ውስጥ ምን አለ ነው የሚለው። ወሰደን ከዛ የእሱን እውቀት ጠየቀው እግዚአብሔር እነዚህ አጥንቶች በህይወት ሊኖሩ ይችላሉ። እስኪ ዛሬ እኛ አጥንት አይደለም የሞተ ሰው ጋር አቁሞን በህይወት መኖር ይችላል ቢባል ምን ትመልሳለሁ? የኛ እውቀት የህክምና እውቀት ነው አይደለም። ልቡ ዘግቷል ካለ ሙቷል ነው የምትለው ይሄ አካሉ ያለ አይደለም። አጥንቶች ደግሞ ምን ያሉ የተበታተኑ አጥንቶች መካከል አስገባው፣ የአጥንቶች ሸለቆ እስከተተውና በህይወት መኖር ይችላል ይሄ ነገር ሕዝቅኤል ሲመልስ እንደዚህ አለ፣ ጌታ ሆይ እኔ ምን አልልማል፣ አላውቅም። አታውቅም፣ ይሄ ከሰው አይምሮ በላይ ነው፣ ከሰው እውቀት በላይ ነው። ከዛ የእግዚአብሔርን እውቀት እንደዚህ አለ፣ ቁምና ትንቢት ተናገርባቸው፣ እንዲህ በላቸው፣ እናንተ አጥንቶች ሆይ የእግዚአብሔርን ቃል ምን በሉ ስሙ። ዲሽ ታውቃላችሁ? ዲሽ ቴሌቪዥን ብገዛ ቤት ስቦ ማሳየት ቴሌቪዥን አይችልም አይደለ? ዲኮደር ትገዛለህ ዲኮደሩ ምንድን ነው የሚያደርገው? አይደለ ያለውን ነገር ስቦ ነው የሚያመጣው። መጀመሪያ ሕዝቅኤል ተናገራችሁ ለአጥንቶቹ ምን እንደወጣ ተገጣጠሙ የሚል አይደለም፣ የእግዚአብሔር ቃል ስሙ ሚል። ከዛ በኋላ አጥንቶች በሙሉ ህያው ሆነዋል። ይገጣጠሙ ሲል ይገጣጠማል። አጥንት ይብቀል፣ ቆዳ ይብቀል፣ ጅማት ይዘርጋ። ከዛ በኋላ አንድ ጊዜ ዲኮደሩ ከተገጠመ ነገሩን ሁሉ ማስገባት ትችላለህ። ዮሐንስ ወንጌል ምዕራፍ 13 ሲፈጸም እኔ እንደሆንኩ ታምኑ ዘንድ። እስኪ ሲፈጸም በሉ እሱ እንደሆነ አምነው ዘንድ በሉ ጌታ ምን እንዳለ ታውቃላችሁ። ሲፈጸም እኔ መሆኔን ታምኑ ዘንድ ይህ ከመሆኑ በፊት አሁን ነገርኳችኋል። ምን ማለት እንደው ታውቃላችሁ ምንም በለለበት ተናገረ። ስለ ነገ ከዛ ደቀ መዛሙርት ስለ ነገ ነው የሚያወራው፣ ስለሚመጣ ዘመን ነው የሚያወራው። ዛሬ ምንም በለለበት የምነግራችሁ አለ። ልክ ሲፈጸም እኔ አምላክ እንደሆንኩ ያኔ ምን ትላላችሁ? ታውቃላችሁ፣ እመኑን። የሆነ ነገር ይፈጸማል። እግዚአብሔር ነገን ያሳያችኋል። እግዚአብሔር ነገን ይሰጣችኋል። እግዚአብሔር ነገን ይገልጥላችኋል። ዮሐንስ ወንጌል ምዕራፍ 16 ብዙ የምነግራችሁ ነገር ነበረኝ፣ አሁን ግን ልትሸከሙት ምን አትሉ? አትችሉ። አካላችሁ እግዚአብሔር ባቅም ባቅም እንደሚናገራችሁ አንዳንድ ሰው ሕፃን ሲሆን የማይሰማው ነገር አለ። መሸከም ልትሸከሙት ምን አትሉ? አትችሉም። እግዚአብሔር ህይወታችሁ ውስጥ ሁሉን የሆነ ቀን ያገኘ ቀን ነግሮ አይጨርስም። እግዚአብሔር ያገኛችሁ ቀን ያወራችኋል። በምን መጠን መሸከም በምትችሉት መጠን እግዚአብሔር ትካሻችሁን ደግሞ ያሰፋዋል። ከዛ ይመጣና ልትሸከሙት በምትችሉት መጠን ደግሞ ይናገራችኋል። ለምን አንዳንዱ ቢነገረው፣ የሚጠፋም ሰው ይኖራል። አንዳንዱ ቢነገረው ደግሞ መሸከም የሚያቅተው ሰው ይኖራል። ታውቃላችሁ መሸ አቅማችሁን አይቶ ነው የሚነግራችሁ። ልትሸከሙ ምን ስለማትሉ ስለማትችሉ፣ እግዚአብሔር ስለሚመጣው ዘመን ወይም ስለምለብሱት፣ ስለምትበሉት፣ ስለምታገቡት፣ ስለምትወልዱት፣ ስለ ልጆቻችሁ፣ ስለ ልጅ ልጆቻችሁ፣ ስለ ብዙ ነገር ማውራት ይችላል። በህይወታችሁ ስለሚገለጥ ክብር፣ ኃይል፣ ለሚፈልጋችሁ ዓላማ፣ አጀንዳ ሁሉን መናገር ይችላል። ለምን? እሱ እጅ ላይ ነው ያለው። ለአምላክ ይሄ ምንም አይደለም። ለአምላክ ክብሩ ነው። እሱ እጅ ላይ ነው ያለው። አልፋ ኦሜጋ እሱ ነው። እሱም ስለራሱ ሲናገር ነገርን ከመጀመሪያው የተናገርኩ እኔ ብቻ ነኛል። የተናገርኩትም ኩትም ተፈጽሟላል። እንደገና ደግሞ ዛሬ አዲስን ነገር እናገራለሁ እኮ ያለሱ ነው እሱ ብቻ ነው ተናግሮ ያለው የሚፈጸምለት። ግን ለምንድን ነው ሁሉን ሰምተን የማንጨርሰው ቢባል በልክህ ነው የሚነግረ በትካሻ መጠን ነው የሚነግረ ጌታ ምን አለ? ልትሸከሙት ምን አትሉ አትችሉም። እየበሰልክ ስቴት በሳል ወለ እያወራ ይመጣል ጌታ ፕሮፌሲ እሱን የመስማት ውጤት ነው። ስለ ጫማ ስለ ልብስ ስለ ምናምን ቢነገር ስለ የሆነ የወደክበት የተነሳበት እውቀት ነው። እኔገርም ያ እውቀት እስፔሻሊ የድካም የሽንፈት የምናምን እውቀት እግዚአብሔርም ጋር የለም። አንተ አየር ላይ ስላለ እግዚአብሔር ረስቶ ይላል መጽሐፉ። አንዳንድ እኮ ነቢ እግዚአብሔር የረሳውን ነገር ያመጣብሃል አይደለም። መጽሐፍ አይልም የቀደመውን ኃጢአት ትቶ አይልም። እብራውያን ላይ መጥቶ ምን ቀድሞ የተደረገውን ኃጢአት ምን ብሎ ነው የሚለው? እግዚአብሔር ረስቶ ነው የሚለው። እግዚአብሔር የረሳውን አንቺ ልጅ እስኪ ቆሚ ቆሚ፣ ሁለት ሺህ ስምንት ላይ አንድ ወንድ ልጅ እንዲህ አድርጎሽ ምናምን እንዲህ ጠጥተሽ እንዲህ ብለሽ እንዲህ ብለሽ ብለሽ። ያንተ የኃጢአት ንስሓ የገባህበት ማስረጃ ዛሬም እግዚአብሔር ጋር ካለ ሌላ እግዚአብሔር መጽሐፍ የሚለው የቀደመውን በደልና ኃጢአት ምን ብሎ ረስቶ ነው አስወግዶት ነው። እሱ ያንን ውድቀትን እያሰበ ከእንደገና ህብረት አያደረገ ኦሬዲ ንስሐ ስትገባ ከእሱ አለም ይወጣል። ያመረጃ ግን ከየት እንደሚስቡ አይታወቅም። ይስቡና ያስለቅሱሃል። ትንቢት ነው የሚመስል ትንቢት፣ ስለ ነገ ነው ነገ ደግሞ ማን ጋ ብቻ ነው ያለው? እግዚአብሔር ጋር ብቻ እኔ አሁን አንድ ሰው እዚህ ጋር አስቁሜ እንዲህ በሁለት ሺህ ምናምን ሆስፒታል ገብተ ነበር እንዲህ ታመህ ነበር በእናት ማህፀን እያለ ሰይጣን ሊገል ነበር እውቀት አውርቼ አውርቼ አውርቼ ነገ እንዲ ትሆናለህ የሚል ቃል ካልነገርኩ ነገርኩ ይሄን ሁሉ ማውራቴን ከእግዚአብሔር መሆኑን ማስረጃ የለ ይሄ አሁን ባለው ይሄ ስፕሪቹዋሊዝም የሚባል እንቅስቃሴ ታውቃላችሁ እነሱ ደርሰንበታል ያሉ ጥበብ ነው። እነሱ ብቻ አይደለም አጋንንት ዓለም በጣም የሚሰራበት ጥበብ ነው። እግዚአብሔር መሆኑን ፕሩፍ የምታደርገው ስለ ነገር ካወራ እግዚአብሔር ሲመጣ የነገ ባለቤት እሱ አይደለም። ስለ ነገ ብቻ ነው የሚያወራ። እግዚአብሔር አብርሃምን አግኝቶ አብርሃም በዛ በከላዲያን ኡር እየኖርክ ምናም ብሎ ከመክሰስ ከምናም ከኃጢአት አይደለም የሚጀምር እግዚአብሔር። ከዚህ ይጀምርና ወደፊት ነው ይዞ የሚሄደው። አብርሃም እባርካለሁ፣ ገና በአንተ ብዙዎች ይባረካል፣ ዘር እንደ ሰማይ ትቢያ፣ እንደ ምድር አሸዋ። ስለ ፊውቸር ነው እኮ የሚያወሩ። አብርሃም ስለ መካንነት እያኘ ከሲጠብቀውም እግዚአብሔር ስለ አብርሃም መካንነት አንድም ቀን መጥቶ ዲል አያደረገው። እስኪ ዝም ብለህ ጠፈር ተመልከት አሸዋ ተመ ወደ ፊት ነው የሚስበው ወደ ራሱ ትንቢታዊ ዴስትኒ፣ ትንቢት ከሱ መስማ ግዴታ ማን ምን እንደሆነ አታውቅም። ማን ምን መሆኑን የሚያውቀው ሰማይ ብቻ እግዚአብሔር። ስላለፈው ጉዳዩ አይደለም፣ ስላላችሁበት ጉዳዩ አይደለም። ስለሚመጣው ግን እግዚአብሔር ግድ ይለዋል። ለዛ ነው ይናገራችኋል ይናገራቸዋል ለምን? ስለ ኋላ ባወራህም፣ አታስተካክለው፣ አትቀይረው፣ አትለውጠው። ጸጸትም፣ ቁጭትም፣ ደስታም ለውጥ የለው። ለዛ ነው የእግዚአብሔር አይምሮ ስለገባው፣ የእግዚአብሔር አስተሳሰብ ስለገባው ጳውሎስ ምን አለ? የኋላይን እየረሳሁ እየረሳሁ እኮ የሚለው ቃል የእግዚአብሔር እኮ ነው። የቀደመውን ኃጢአት ምን ብሎ ረስቶ አይደለም ይለው እግዚአብሔር ምን አለ? ጳውሎስ ምን አለ እኔም እየረሳሁ ነው የምኖረዋል ወሯል የኋላዬን እየረሳሁ የፊቴን ለመያዝ ግን እዘረጋለሁ ለምን ተስፋለኝ ትንቢት አለኝ ቃል አለኝ ይላችሁ ደግሞ በእግዚአብሔር ለመገልገል ስትሄዱ ሲምፕል ሁኑ ኮምፕሌክስ አትሁኑ አንዳንድ ሰው ምን ብሎ ነው የሚሄደው ቸርች ሲ ጌታ የጫማ ቁጥር ጠራው የጫማ ቁጥሬን ጥራው። ጌታ ሆይ ሙሉ ስሜን ባጠራኝ የመጀመሪያውን ፊደል ጥራው። ምን ያደርግልህ? አልተጠራ አልተጠራ ጫማ ምን ልቀበል ነው? ስትሄድ የምፈልገው ላይ ነው ማተኮር ያለው። አንዳንድ ሰው በመለኮታዊ ምልክት ህይወቱ አልቋል። ፖስትል ዛሬ ከጀሮ ላይ መታ ያርግን ምልክት፣ ይህን ጌታ ያርግን። ለምን ኮምፕሌክስ ታደርገዋለህ? እኔንም እዛ ደረስ ለምታመጣኝ ቃል ያውጣልኝ እግዚአብሔር ሰው ነው ማለት ያለብን። አንዳንዱ ሰው እኮ በሽታውን ደብቁ አገልጋይ ፊት በግድ በቃ፣ አገልጋዩም ሲጠማዘዝ ሲያልበው። እንቆቅልሽ አትጫዋወቱ ማለት፣ እንቆቅልሽ ታውቃላችሁ። የሆነ ሰምና ወርቅ አርገ ደብቀህ ኬዝህን አንተ ግለት ጠበላይ፣ ሰው የምትገለጠውን በሰማይ ፊት ነው፣ የሚፈርድልህም የሰማይ አምላክ ነው። አንድ ሰው ያም ህመሜን በቃ ጌታ ሆይ እንዴት እንደሚያደርገኝ ይጥራው። ኮምፕሌክስ አታድርጉት። ሴትየዋ ፈውሷን ሲምፕል አደረገችው። ምን አለች? የልብሱን ዘርፍ ብነካ እፈወሳለሁ። ኢትስ ሲምፕል። የልብሱን ዘርፍ ስነካ ተወርሮ ቢያቅፈኝ እጁን ቢጭንብኝ ቢተፋብኝ ምናምን አላለችም። ኢቲስ ሲምፕል አይተች ብነካው እፈወሳለሁ። መበሻኩ የልብሱን ዘርፈን መጎናጸፊያውን ይጣልብኝ ተሸክሞኝም ይሩጡ ሲያስቀምጠኝ ልፈወስ ነው የሚል ይህን ሁሉ ምልክት አልጠይቅም። ኢቲስ ሲምፕል የሚያምህ ተብሎ አንድ ጊዜ ዩአር ፍሪ ከተባልክ አሚን ብለህ ፊቴም ብትመጣ እሱኑ ነው የምልህ። በመገለጥም ባወጣ እሱኑ ነው የምልህ። ሌላ ቃል የለም። ባይገለጥም ጉዳይ ተፈውሰሃል ከተባልክ ሃሌሉያ ብለህ ዝለል። ለአንተ ነው የሚያወራ። ልክ ይስሐቅን እንዳለው አባቴ ወይ፣ ሌላ ቃል የለም። ምን አለው ቃል መጥቶ ሌላ ቃል የለም። አባትየው ምን መለሰን? ቃልያ እንዲት ናት አለው። በቃ እሱንም ወሰደው አለው። በቃ መንፈሳዊ ይሄ ነው። እኔ ጸሎት መድገምም አልወድም። ኖርማል ሁለት ሶስቴም አልጸልይ፣ አንድ ጊዜ ነው ምጸልይ እንደሆነ አምናለሁ። ምንለ ሲምፕል ሁኑ እግዚአብሔር እናንተ ኮሚኒኬት እንዲያደርጋችሁ፣ ሲምፕል ሁኑ፣ ቅልል በሉ። መጀነንም አይፈልግም ኮምፕሌክሲቲም አይፈልግም። ስፕሪቹዋል ነበር። አሜን። ስለዚህ ልትሸከሙት ምን አትሉ አትችሉም። የመጨረሻውን ልንገራችሁ። ብዙ የምነግራችሁ ነገር ነበረኝ፣ አሁን ግን ልትሸከሙት አትችሉ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚናገር የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራችኋል። በጣም ደስ የሚል ቃል። ስለምን ይናገራል? ወደፊት ስለሚሆነው ለተሸከሙት አችሉ ግን ከኔ ወስዶ የሚነግራችሁ መንፈስ ቅዱስ ይመጣል ካለ በኋላ በአዲሱ መደበኛ ምናል ወደፊት ስለሚሆነው ነገር ሁሉ ምን ይላችኋል? ይነግራችኋል። እስኪ እጅን ከፍ አርጋ እግዚአብሔር በል፣ አባቴ ነው በል። እግዚአብሔር በል፣ አባቴ ነው በል። ሳይነግረኝ በል፣ ሳያወራኝ በል፣ በእኔ ላይ፣ በቤቴ ላይ፣ በራሄ ላይ በምድሬ ላይ ጥፋት ክፉ ነገር መልካምም ቢሆን እግዚአብሔር አያደርግም በሉ። እግዚአብሔር በሉ። አስቀድሞ በሉ ይነግረኛል በሉ ያወራኛል በሉ። በሕልም ያሳየኛል፣ በራእይ ያሳየኛል፣ በልቤ በቃል ይናገረኛል፣ በድምፁ ያውችልኛል። እግዚአብሔር በሉ። ስለሚመጣው ነገር፣ ስለሚመጣው ጊዜ፣ ስለሚመጣው ዘመን ለእኔ ይነግረኛል በሉ። እባካችሁ ይሄ ነው እኮ መጽሐፍ ያለው። ከእኔ ወስዶ ይነግራቸዋል። ስለምን ምን ይመራቸዋል? መምራት የሚችል ነገን የሚያውቅ ነው። የነገ ባለቤት ነው መሪ። ነገን ያየ ነው መሪ። ይመራቸዋል። ወዴት? ወደ ነገ፣ ወዳየው፣ ወደ ሐሳቡ፣ ወደ ፈቃዱ። ቀጥሎ ምን አለ? ስለ ነገ ምን ይላችኋል? ይነግራችኋል። በቀረቅልል አድርጉት ወገኖች። እግዚአብሔር ስለሚመጣው ነገር ይነግራቸዋል እግዚአብሔር ስለ ነገ ሲያወራችሁ ተረት አይደለም ነገን ነው የሚሰጣችሁ እግዚአብሔር አሁንም በዚህ ጉባኤ መሃል አውጃለሁ በጌታ በኢየሱስ ስም የመንፈስ ዓለማችሁ ተከፍቷል አይናችሁ ተከፍቷል ጆሮአችሁ ተከፍቷል አዲስ ድምፅ ጌታ ያሰማችኋል አዲስ ነገር ያሳያችኋል አዲስ ነገር ይናገራችኋል ይህንን ወር በሙሉ አዲስ ነገር ትሰበስባላችሁ፣ ትቀበላላችሁ፣ ታያላችሁ።